ዜድ ስሚኝ አንድ የሚዩት አድርጌሻለሁ። ሲጀመር የአረብ ሀገር ልጅ ስትደክም ማለት ነው የትኛውም አርቲስት ወይም የትኛውም ኢትዮጵያ ያለ ሰው ረድቷት አያውቅም። የሚረዳት አረብ ሀገር ያለ ሰው ነው። ስለዚህ ነገ ኃላፊነት የሚሰማኝ እኔ ነኝ። እኔ አረብ ሀገር ነው ያለሁት። ነገ ይች ልጅ ብትወርቅና የሆነ ነገር ቢሆኑ እኔ ነኝ የማግዛቸው። የኢትዮጵያ አርቲስት ዩቱበር ወይም ደግሞ የኢትዮጵያ ነዋሪ ከመጀመሪያውኑ የአረብ ሀገር እስኪ እነሱ አንድ ቀን ስም ይቀጡ። አንድ ቀን ስለ አረብ ሀገር ቪዲዮ ሰርተው ያውቃሉ ወደቁ ተሰብሮ ስራ ተቆብሎ ያጣሉ። አይቂ ልጅ ዘይድ ትራላ ቆይ፣ ዜድ፣ ሳኡዲ ሁሉ ሰው ታስሯል፣ ሊቢያ ሁሉ ሰው እየተሰደደ ተብሎ የትኛው ዩቲዩበር ነው ቪዲዮ ይሰራል? የትኛው ዩቲዩበር ነው? እሱ ትክክል ቆይ፣ ምን ግን ልጨርስ፣ ማሪ ትክክል፣ ትክክላት ነው የመጀመሪያው። የትኛው ዩቲዩበር ነው? የትኛው አርቲስት ነው? የትኛው ኢትዮጵያ የሚኖር ሰው ነው የትኛው ኢትዮጵያ የሚኖር ሰው ነው ድምፅ የሚሆነው፣ ስትታሰሪ፣ ስትራቢ፣ ስትገረፊ የሚሆንሽ አረብ ሀገር ያለው ሰው ነው። ስትታመሚ ቢያዋጣልሽ አረብ ሀገር ያለ ሰው ነው። ሞቶ ሬሳ መሰብሰቢያ መሰብሰቢ እኛንን የምንሰበስበው በየቦታው ሬሳ ወደቀ ሲባል እኛንን የምናስገባው ኤምባሲ ብንገላ አንተ እኛንን ለራሳችሁ ሁኑ እንዴ እኔ ብናገራቸው ልትወዱኝ እንጂ ልትወቅሱኝ አትችሉም። ለራሳችሁ ራሳችሁ መጀመሪያ ውደዱ። ለ4 አራት መቶ ምናምን ሰብስክራይብ አላቸው ማለት እኮ ኮንዶሚኒየም ቤት ምን ቤት ገዝተው ተንደላቀው የሚኖሩ ሰዎች ናቸው። እናንተስ ሀገር ስትገቡ ምን አላችሁ? ምንም ምንም። ልክ እኔ እነሱ አንድ ክላስ ነገር ነው። የደነዝ አስተሳሰብ ኖርማል ነው እነሱ ጋር። ቀጥ አንቺ ደግሞ ጀመር። ሲጀመር አይደለም ቅቅርና እሷን መች ከእናት አባታቸው ተለይተው አይደል ወይ ከስንት አንድ አይደለ እናታቸውንስ የሚያገኙት ለሚዲያ ብለው ወጥተው፣ እነሱ አይደለም አንቺን ሊያኖሩ በቤት ውስጥ ኮተት ኩብሬን፣ ቻውሪ ማሪ ልታወራ ነበር ልቻ፣ እንዴ ኦኬ። በነገራችን ላይ ማለት ነው ብዙ ጊዜ አረብ ሀገር የምንኖር ሴቶች፣ እኔ በዚህ አጋጣሚ መናገር የምፈልገው ነገር ለራሳችን ሊንዱን ሊንዱን አስገበ የት አለች ማርያም የተላከው አውሪ አገሪ ክብሬ አውሪ አውሪ ለራሳችን አንሆንም። ክብሬ ነው። ኦኬ ችግር የለውም። እና ለራሳችን አንሆንም። በዚህ አጋጣሚ ማለት ነው እዚህ ጋር ከኔ ጋር ሩዜ በላይ የለም። እዛ ደልቶ እግሩን በአነባብሮ ተቀምጦ እኔ ላይ እየቀለደ እኔ ላይ እየቀለደ ኦኬ፣ ይቅርታ እንትን በመሀል እየሄደ ነው ኢንተርኔቴ ነው። ከኔ ጋር ሩዝ የበላ ሰው የለም። ሁለተኛ ነገር እሱ ቁጭ ብሎ ቀልዶ ነው የሚያገኘው። እኔ ደግሞ እዚህ አላርም ሞልቼ ስድስት ሰዓት ሆነ አልሆነ እየተሳቀኩኝ የመሳቀቅ እንቅልፍ ተኝቼ ነው የማገኘው? ስንትም ተከፈለኝ ስንትም ማለት ነው እና እኔ ሲጀመር ያስጠሉኛል። እውነቱን ለመናገር እኔ ሰው የመጥላት ችግር የለብኝም፣ ግን ቁም ነገር ለሌላው ነገር ገብቼ እነሱ ዩቱብ ላይ ለምከታተላቸው ራሱ ማለት ነው የስልኬ ቻርጀር ራሱ ሲያልቅ እናደዳለሁ፣ እንኳን እዚህ ጋር መከራ በልቼ ላገኘሁት ነገር ማለት ነው እና እዚህ ጋር አንቺ የሆነ ነገር የእውነት ማለት ነው የሆነ ነገር ለመስራት ፈልገሽ እንደዚህ እንደዚህ ነገር ሁሉ አቀርብ ነበርና፣ ዩቲዩብ ላይ እስቲ ሰብስክራይብ አድርጉኝ ብለሽ ብቲ ደግሞ ቼክ የሚመጣቸው እዛው አርፈሽ እንትን ቤትሽን እጠቢ ምናምን ነው የሚሉሽ። አንቺ ቁም ነገር የሌለሽ ሰው ነሽ። እዛ ጋር ግን ሴት በሴት ላይ እየደረበ አንዷን ልደቷን ሲያከብር፣ ከዛ ደግሞ አንዷን ደግሞ የሆነ በመኪና ሲሽከረከር፣ ምናቸውም አይገባኝም። ሲጀመር ምን አይነት ቁም ነገር ይዛው ነው እነሱን የምንከተለው? ሲጀመር አልገባኝም እንኳን ብር ለማውጣት ማለት ነው እኔ የሆነ ሰዓት ትዝ ይለኛል። በዚህ አጋጣሚ እንደርዳታ እንዳታረጉት። ግን ሀርት ኬዛሞኝ የእውነት ማለት ነው ሀርት ኬዛሞኝ ወደ ሀገሬ ለመግባት እንደመጣ ተቸግሬ፣ ኢቭን ብር የተሰብሰብላት ምናምን ተብሎ ሶስት እንትን ነሳራ ግን ምናምን ቀርቤያለሁኝ። እና አንድ ሰው እኔ ያለው ሀገሯ ትግባ ያለ የለም። እኔ ሀገሬ ገብቼ ጸበል ልጠመቅ ነበረ ጥያቄ ማለት ነው። ማንም ሰው እንዳረዳኝ ማንም ሰው እንዳረዳኝ። ግን እኔ በዘብሩ ገብርኤል ድኘ ዛሬ ላይ በአሪፍ ደመወዝ እሰራለሁ። ገባችሁ አይደለ? ለራሳችን ሳልሆን እዛ ጋር ለሀጭን እያዝረከረ እኔ የአፉ ስፋት ራሱ ይደብረኛል። ሴቶቹ ራሱ ሲጣሉበት በጣም ነው የምትደነቀው። የምር ማለት ነው። እንዴ ቆይ ግን ጤንኛ ሰው አለ እስከምን ድረስ? ሴቶቹ ጤንኛ ራሱ አይመስሉኝም። እሷ ለታመመችው እሱን አፍቅራ እሷ ለታመመችው እየተገረምኩኝ እዚህ ጋር ደግሞ በቂ እንቅልፍ ሳልተኛ ምሰራውን እንዴት ነው ለሱ መዋጮ አደርገው? ለምን ከፈለገ መደብ ሰርቶ አይቀመጥም ምን አገባኝ ደግሞ አዋጥቼ ለነሱ ሶፋ ልግዛ እንዴ ስለዚህ የማዳም ቅመሞች ብዙ ጊዜ አስተሳሰብ ይጎለናል በጣም ደጎች ነን አይኖ በጣም እንራራለን ይሄ ደግሞ ከምናሳልፈው ቻሌንጅ አንጻር ሊሆን ይችላል ገባችሁ አይደለ ግን መጀመሪያ ለራሳችንን ነው አይደለም። ሌላ እኔ ቤተሰቦቼ ቤተሰቦቼ አላጓ ብር ሲጠይቁኝ እናደዳለሁ፣ የእውነት ፈልጌ ሳደርግ እንጂ ኢቨን ቤተሰቦቼ ማክሉን ታሉኝ እናደዳለሁ። እዛ ጋር ይሄኔ እኮ ምንም እውነት በልተው በልተው ያልጠገቡ ቤተሰቦች እያሉ እዚህ ጋር አፍሽን ከፍተሽ ማየትሽ ሳያንስሽ ደግሞ ብር የምታዋጩ ማነሽ አንቺ አልገባኝ። እኔ በጣም ነው የሚያናድደኝ። እስቲ እርስ በርሳችን ሰብስክራይብ እንኳን እስቲ እርስ በርሳችን እንደራረግ የምሪ ማዳም ቅመሞች የምን እኛ ብዙ የታመቀ ውስጣችን ብዙ ነገር ሊኖረን ይችላል። ሼር እንደደረረግ እስቲ አይዲያ እዛ ጋር ስትታመሚ ወጥቶ በፎቶሽ እንኳን ወጥቶ ሚሰራልሽ የለም። ቪዲዮ ወይ እንደተባለልሽ ተብሎ ነው የሚቀረው። ወታ ነበረ አረባ ሀገር ነበረች ወይኔ በህይወት መመለስ ሲኖርባት ሞታ ተመለሰች። ከዛ ትረሻለሽ የሆነ ሰዓት ፎቶሽን መለመኛ ያረጋታል። ከዛም በኋላ በቃ የለሽ። ስለዚህ እራሳችንን ብንቀይር የተሻለ ነገር ነው ብዬ ነው የማስበው። እና ስላዳመጣችሁኝ ያመሰግናለሁ። ለተናገርኩት ነገር ቅር የሚለው ሰው ካለ ሶሪ። አይ ነው ትክክል ነሽ፣ እኔ እና አንቺ ካልሽ። እኛ እኮ አሁን እኮ ምንም እንኳን የማይመለከተን ከኔ አምስት አንቲችም ቆሎ፣ ለነዚህ ልጆቹ ከዚህ ቆሎ እኮ አላዋጣውም፣ ግን ምስኪኖች ምንም የማያውቁ አንድ ቀን ቆሎ ይሄ ቆሎ መበላው የሚናፍቃቸው እዚህ ውስጥ ለነሱ ብር የሚያዋጡ ሰዎች አሉና ለነሱ ከምትሰጡም ቆሎ ብሉ፣ ያልኩሩኒ ቆሎ ብሉ፣ የአማራችሁን ብሉ። ይሄን ቆሎ ላለመግዛት እየተንገበገብሽ ለሱ ግን ብር ሰጫለሽ። ሁ አሪው ማናችሁ እናንተ? ነው፣ ይሄ ነው ያልኩት እኔ። እንጂ ከኔ ላይ አምስት ሳንቲም ያቀንሽም ምንም አታደርጊልኝም። ምንም አይ ዶንት ኬር እኔ። ምክንያቱም ከኔ ሂሳብ እስቲ አልኩችሽም። ቆሎ አልሰጠም፣ እቺም ቆሎ አልሰጠው። ለዚህ ምንድነው ለዚህ ሰላቶ እግዚአብሔር ይጅበት ተረኛ ይጅበት፣ ሪች ይጅበት፣ ማን ነው እኔ እንዳይ እኔ እንዳይ ይጅበት እንዳይ። እሺ፣ እድሉ ስለተሰጠኝ አመሰግናል። ግሬስ ፋሚሊ ሳይሆን ግሪሳ ፋሚሊ ነው መባል ያለባቸው በመጀመሪያ ማለት ነው። የምሬ ነው። ግሪሳ ፋሚሊ ነው መባል እንዴ። ሁለቱም ጎረምሳ ናቸው፣ ወጣት ናቸው፣ አቅም አላቸው የመስራት። እናንተ ምን ስለሆናችሁ ነው ሰፖርት የምታ- አልታመሙ አልታመሙ በጣም ነው የሚያሳፍረው እውነት ያገባኛል አያገባኝም ሳይሆን እንደ ሰውኛ ያሳፍራል ሚዲያ ላይ ወጥተው እስከሚረዱ ድረስ ሚዲያ ላይ እንቀጠቅጣቸዋለን ይሄ ግዴታ ነው እንዴ ሰው አያሳዝናቸውም እንዴ እውነት ሰርቶ የሚበላ ሰው እንዴት ይረዳል ኢብን ደና ሆነው የማዳም ቅመሞችን እንስጣችሁ ሲሉ ራሱ ኖ ማለት አለባቸው ኖ ማለት አለባቸው ምንድን ነው እኔ ያለው ብዙ እንደዚህ አይነት ዩቲውቦች መሲ ምንም አይገባኝም ቢኮዝ አንድ ቀን ከአንዱ ጋር ጓደኛ ሆነች ብለው ይመጣሉ። የኢትዮጵያ ባህል አይደለ የጓደኛውን ጓደኛ መቀማት ምን እንደሚያስተምሩ አታቂ የአንዱ ጓደኛ አንዱን እየቀማ የአንዱ ጓደኛ አንዱን በጣም የሚያስጠላና የሚያሳፍር ነገር ነው የሚሰሩት። አሉ እኮ የአሜሪካ ዩቲዩበሮች ካፕል ሆነው እንደዚህ አይነት አስነዋሪ ነገር እራሱ አያደርጉም። ድራማ እኮ ነው ቀን በቀን የሚሰሩት። ለዚህ ድራማ ደግሞ ሰፖርት ታደርጊያቸዋለች። ስለዚህ ማንም አይደለም ጥፋተኛው የማዳም ቅመሞች ናቸው። የማዳም ቅመም ደግሞ ተደራጅተው ነው የሚበሉት። የኢትዮጵያ ሕዝብ ቤተሰብ ይደራጃል፣ ዩቲዩበሮች ይደራጃሉ፣ ጌመሮች ይደራጃሉ። አይምስኪ እነዚህ ሁላ የማይበሏችሁ የለም፣ የማይበሏችሁ የለም። ማርያም እነዚህ ኩብለተው ሞኝ ልጅ ስትነግሪው ምን ደው የተቆጡት ይመስላል። እኛ ሉ እኔ ነግሬያቸዋለሁ። እኔ ምንም አይ ዶንት ኪየር ምንም አይመስለኝም፣ ግን ነገ መታችሁ እኛ ላይ ስለምታለቅሱ ነው። ነገ መታችሁ እርዱኝ። ነገ መታችሁ እንዲበሉ መጀመሪያ ጅንጀሩ ቂጤና መቀመጫ ይሄን ብላለች። ቂጣችሁን መቀመጫ አሳምሩ። መጀመሪያ የራሳችሁ ብሉ። የራሳችሁ ያማራችሁን ጠጡ። ይችን ቆሎ ራሱ መዲያኩ አትችሉም። ብሉ። ከዛም በኋላ ሰው እርዱ። እናንተ እኮ እነሱ ስታዩላችሁ ራሱ ትልቅ እርዳታ ነው። ማየታችሁ ራሱ እኮ ማየት እርዳታ ነው። አንድ ጥያቄ አለ። አንድ ሰው አራያ ይሆነኛል ብለሽ የምታሰብ ምን አይነት ሰው ነው? አራያ ሊሆን የሚችለው አራያ ያኩል የሆነን የሚችል ሰው ሚሰራ በጉልበቱ ሚደክም በሰራው በላቡ ያመጣውን ይኸው፣ ይሄን ሰርቻለሁ፣ ይሄን አግኝቻለሁ የሚለኝ ሰው ለኔ ያ ሰው አራያ ነው። ከአረብ ሀገር ተመልሳ ጀግና ሆነ የምትሰራ ሴት ለእኔ እሷ አራያ ናት። ነገር ግን ከወንድ ወንድ ከሴት ሴት እየዘለለች ካልጋልጋ ከቤር ግቤር እየዘለለች ያች ኖ ኖ፣ ቆይ ደግና ፍንት ምዘቀዝቁን ምሰድቡኝ ኑ ግቡ እናንተ በጎች አውሪ አውሪ ማሪ አውሪ ርችዬ እኔ ፍቅር እዚህ እኮ እየሰደደ እነዛ ለኔ እነዚህ ለኔ አራይ ሊሆኑ አይችሉም። ስርዓት ያለው ስራ ቢሰሩ ኦኬ፣ ግን ስርዓት ያለው ስራ አይደለም እየተሰራ ያለው። ለምሳሌ የተንቢን ብንወስድ ከአረብ ሀገር አገር ገብታ ነው ዛሬ ላይ ያለችበት ነገር ነው። ነይ ነይ ነይ ግቢ ነይ ያስኩሽ እኔ ምን ይላርግናል ሳቅባይ አንቺ ትስቂያለሽ። ቆይ እዚህ እኮ ነቀዝ ነቀዝ ብታይ የእነሱን ፕሮፋይል አድርገው ተዘቅዘቁ ምንድን ምናምን እያሉ ናይ ግቢ ናይ ይሁን ሸለመጥማጥ ጦጣ ናይ ናይ ግቢ አንቺ በግ ናይ ተመከሪ የማይገባሽ ናይ። ደግሞ እኮ አይገቡም፣ አይገቡም እኮ አይገቡም። ምስኪን መሆናቸውን የሚያውቁት ይልሽ ምስኪንነታቸውን የሚያውቁት ምን ትሳቂያለሽ? እኛ እኮ አሁን እኮ ለእኛ ምንም ከኛ ላይ እንደ እንደ ፖዚቲቭ እኛ ፖዚቲቭሊ ነው የምንናገረው እንጂ አምስት ሳንቲም ነገር አቀንሱብንም። ግን እንደ ሰውኛ ስናስብ ስንት ጉዳታችሁን ሽሮ ስንት ነው እንጀራ ስንት ነው እያላችሁ እየደመራችሁ በኢትዮጵያ እያወቅን ለነዚህ ጎረምሳ ጠን ብለን የምትጋብዙት ወርቅ የምትሰጡት ምንም ሰጡት ለምንድን ነው? እኛ እኮ ጥያቄ ነው የጠየቅነው። ጥያቄ ነው፣ ጥያቄ ነው። እናንተ መልስ ነው። እኛ ቆይ ያገባንም እኔ ወድጄ እሰጣለሁ። አይገባችሁ ነው አገባኛል ማለት ነገ ቢወድቁ እኛ ነው እኮ አንቺ ነሽ ቀድመሽ ሰላም፣ ሰላም ቪዲዮ እየቆኖሽ ነው ቆረጥሽ፣ ቪዲዮ መስሪላካ አንዷን ድፍት ብትል እኮ ታዲያ፣ ታዲያስ እንዴ አንተን ትጥሪ ቆኖሳ ቆኖ ቆሎ አምሯን ሳትበላ ሞተች ብዬ ደግሞ ሰምታችሁ ከሆነ ብዙ ጊዜ ቲክቶክ ላይ የሚሰጥ አስተያየት ስለነሱ የሚናገሩት ወይም የሚጽፉት ትክክለኛ አማርኛን እንኳን በስርዓት አይችሉም መናገርም መጻፉም በስርዓት አያወሩትም። ሰማይታችሁ እኮ ነው የምሬን ነው። በጣም ነው የምናደደው። እኔ እኮ አንዳንድ ሰዎች ግራ ይገቡኛል። ማለት ይሄ እኮ እየተተቹ የሚዲያ ሰዎች እኮ ናቸው። የሚዲያ ሰዎች እስከሆኑ እንተቻቸዋለን። ጭሪሪም ማልክ ጭሪሪም የመንግስት አካል አይደለም። ከፈለኩ ገልብጬ እቀጠቅጠዋለሁ። ማንም ምንም አያመጣም ማለት ነው። ከፈለኩ ዘቅዝቄ ማለት ነው። እኛ ሰላም ያለ ነው። አስቴት እየተሰጠ ነው። አስቴት እየተሰጠ ነው

እኔ ምን ብያቸው? በስነ ስርዓት እንኳን እኮ አማርኛ መናገር አይችሉም። ተብታባ ናቸው ብያለሁ እኮ። መጻፍ እንኳን አይችሉም። ማስ በእውነት በቁም እኮ በቁም የጋጡት አልበቃ ብላቸው ብላችሁ ሬሳችሁን ሊቀበሉ ሊቀበሉ እኮ ድርጅት አቋቋሙ። ሰዎች እንትን ፎቶ አላመጣ ሄጄ፣ ፎቶ የላትም ማለት ነው። በታሪክ ፎቶ ለማነሳ ነው ፎቶንሽ። እንዴት ምትኖሪው አንቺ? ነሽ ቸርቻሪ የምትይው? የኔና ቂጥ የሌለሽ ቂጥሽ ደፈንና ቂጥሽ ቢደፈን ደሞ ለኛ ነው ጦሱ እኮ ነው የምትሄደው። ልጆቹ ደነዞች፣ ተከታዮቻቸው ደነዞች፣ ሁለት ደነዞች በ፣ ግን ማለት ነው አንድ ነገር አለ። እነሱም ይታይላቸው፣ የትኛው ነው እይታም ይገኝበት ብለው እኮ ነው የሚሰሩት። እይታም ያገኘው ውሸት ነው እንደዚህ አይነት ነገር ነው። እይታ እያገኘላቸው ያለው በዛ ሄዱበት። ይሄ መዳም ቅመሞች የሚፈልጉት ይሄንን ነው